አማ ባዕድ ውድ ተመልካቾች የደርስ ትምህርታችን ላይ ነው። ዛሬም በክፍል ሶስት የተገናኘ ነው። ለዚህ ደርስ የተመረጠው ኪታብ ለጀማሪዎች የሚሆን ኹላሶቱ ኑረል የቂን የተሰኘው ኪታብ ነው። ክፍል አንድ ላይ እንዲሁም ክፍል ሁለት ላይ በርካታ ሀሳቦችን ተለዋውጠናል። ለማስታወስ ያህል ክፍል አንድ ላይ ሲራ ምንድን ነው፣ የሲራ ትምህርት ባህርያት ምንድን ናቸው የሚለውን ወደ ስድስት የሚጠጉ ባህሪያትን በማንሳት ተማምረናል። ክፍል ሁለት ላይ ደግሞ ረሱል ሰለላሁ ዓለይሂ ወሰለም ማናቸው ይዘውት የመጡት ተልእኮ ወይም ሪሳላቸው ምንድነው? የዘር ግንዳቸውስ ምን ይመስላል የሚለውንም አንስተናል። ወደ ዛሬው ወደ ክፍል ሶስት ትምህርታችን ከማምራታችን በፊት ሙራጃ ለማድረግ ሪቫይዝ ለማድረግ ይጠቅመን ዘንድ አንድ ሶስት ጥያቄዎችን በማንሳት ወደ ትምህርቱ እናመራለን። ለመመለስ እንሻ አላህ ሙከራ እናድርግ፣ ሁላችንም በያለንበት። የመጀመሪያው ጥያቄ የረሱል ሰለላሁ ዐለይሂ ወሰለም አባት እስከ አያታቸው ማለት ነው ስማቸው ማን ይባላል? ጥያቄ ቁጥር ሁለት የረሱል ሰለላሁ ዐለይሂ ወሰለም እናት ስማቸው ማን ይባላል? እስከነ አያታቸው ማለት ነው ጥያቄ ቁጥር ሶስት የረሱል ሰለላሁ ዓለይሂ ወሰለም የዘር ግንድ ከማን ጋር ነው የሚገናኘው? እነዚህን ሶስት ጥያቄዎች ከመለሳችሁ በደንብ ሙራጃ አድርጋችኋል ማለት ነው። በቀጥታ ወደ ዛሬው ትምህርታችን እናመራለን። ዛሬ ደርሱ ሳሊስ ሶስተኛው ትምህርታችን የሚሆነው ገጽ አስር ላይ ውላደቱሁ ወረዳዓቱሁ የሚለውን ነው የምናየው ውላደቱሁ። ረሱ ሰለላሁ ዓለይሂ ወሰለም እንዴት ተወለዱ? ወረዷዓቱሁ ጥቢያቸውስ ምን ይመስላል? ማናት ያጠባቻቸው? ረሱልን ሰለላሁ ዓለይሂ ወሰለም እናያለን። ውሊደ ሰለላሁ ዓለይሂ ወሰለም ቢመካ፣ የአላህ መልእክተኛ መካ ውስጥ ነው የተወለዱት። የውመል ኢስነይን እለተ ሰኞ ላይ ነው የተወለዱት። ኢስነይን ላይ ነው የተወለዱት። እንደ ጸሐፊው አቋም የተወለዱበት ቀን አኒ አሻራ ሚን ረቢ ወል ረቢ አወል አስራ ሁለት ላይ ተወለዱ ይላል ጸሐፊው ያው ይህ እንግዲህ የተለያዩ የአህሉ ሲያር ወይ ሚስራ ጸሐፍት የተለያዩ አቋሞች አሏቸው። መቼ ተወለዱ የሚለው ኺላፍ አለው። ይህ እንግዲህ የጸሐፊው አቋም ነው ብለን እንወስደዋለን። ዝርዝሩን ኢንሻ አላህ ከዚህ ኪታብ ላይ አሁን ማንሳት አያስፈልግም። በቀጣይ የሲራ ኪታቦች ላይ የምናይ ሆኗል። እንደ መነሻ ግን ያው ረሱል ላ ሰለም ረቢዕ ልአወል ወር ውስጥ መወለዳቸውን ረቢዕ ልአወል አስራ ሁለት መወለዳቸውን የጸሐፊው አቋም መሆኑን መውሰድ ይጠበቅብናል። ነው አመል ፊል የዝሆኑ አመት ተብሎ በሚታወቀው አመት ላይ ነው የተወለዱት። የዝሆኑ አመት ምንድነው የሚለውን ቀጥሎ ባሉት ሀሳቦች ላይ በስፋት አንስቶታል ጸሐፊው

ኢትዮጵያ አልፎ የመንን ይገዛ የነበረ ታላቅ ንጉስ ነው። አርሰለ ሀመ ውላደት ይህ የአላህ ምልክተኛ የተወለዱበት አመት ላይ ላከ አብረሃ የሀበሻው ንጉስ ጄሸን ሰራዊትን ላከ። ኢላ መካ ወደ መካ ምን ለማድረግ ሊሀድሚል ካዕባ ካዕባን አፈርሳለሁ በሚል እሳቤ በርካታ ሰራዊቶችን ወካነ ፊህ ፊሉን ዐዚም በርካታ ዝሆኖችንም ከሰራዊቱ ጋር አብሮ በማድረግ ካዕባን ለማፍረስ ዓላማ ወደ መካ ተንቀሳቀሰ። ታሪኩ ሰፊ ነው፣ ሌላ የሲራ ኪታብ ላይ እንመጣበታለን። ፈአህለከ ላሁ ልጀይሸ አላህ እንግዲህ በራሱ ተአምር ይህንን ሰራዊት አንኮታኮተው፣ አጠፋው፣ አወደመው። አህለከ ማለት አወደመው። ለምን ለምንድን ነው ይህን ሰራዊት ያወደመበት ምክንያት? እንደ ጸሐፊው አባባል ኢክራመን ሊውላደት ነቢይ ሰለላሁ ዓለይሂ ወሰለም የአላህ መልእክተኛ የተወለዱበትን አመት፣ እንዲሁም ደግሞ እሳቸው የሚወለዱበት አመት ስለሆነ ለእሳቸው ክብር ሲባል ነው የሚለው ጸሐፊው። ያው ለዚህም ብቻ አይደለም ካዕባ በራሱ የተቀደሰ የአላህ ቤት አላህ ራሱ የሚጠብቀው ሊጠብቀው ቃል የገባለት ቤት ስለሆነ ነው ይህንን ሰራዊት ያጠፋው። እንዲሁም ደግሞ አብረሃ በጣም በእብሪተኝነት ከኔ በላይ ማንም የለም በሚል ጉልበት እንጠቀማለው ብሎ ነበረ። ለዚህ ነው ከካዕባ ስሞች ውስጥ አንደኛው በካ የሚል ስያሜ ያላት ካዕባ በካ ብሎ ማያው በካ የተባለችበት ምክንያት ሊአናሃ ተቡኩ አዕናቅ ልጀባቢራ አምባገነኖችን እሷን ለማውደም የሚያብሩና የሚንቀሳቀሱ ሀይላትን ታንኮታኩታለች ወይም ደግሞ አላ ያንኮታኩትላታል። ለዚህ ሲባል በካ የሚል ስያሜ ማላት መካ። ስለዚህ አላ አዘወጀል ቤቱን ለመጠበቅ ሲል ረሱ ሰለም በተወለዱበት ዓመት ላይ ይህን ታላቅ ክስተት አሳይቷል። ለሰው ልጆች ይሄም እንደ ውለታ ነበር ሲቆጠር የነበረው ግልጽ በሆነ ምዕራፍና የቁርኣን አያዎችም ላይ አላ ዘ ወጀል ጠቅሶታል። አለም ተረከ ፋዕለ ረብከ ቢአስሓብ ልፊል ይላል አላ ዘ ወጀል። አትመለከትም እንዴ አላ ዘ ወጀል በዝሆን ባለቤቶች ላይ የሰራውን ስራ፣ ያሳየውን ተአምር አተመለከትም አታስታውስም እንዴ ይላል አለም የጅዐል ከይደሁም ፊ ተድሊል

ወፎችን በመላክ እያንዳንዱ ወፍ ደግሞ አፉ ላይ የሚጣል ትንሽ ጠጠሮችን በመያዝ እነዛን ጠጠሮች በሰራዊቶች ላይ በመጣል ብቻ ነው እንዲወድሙ ያደረገው። ወአርሰለ ዐለይሂም ጠይራን አባቢል ወፍ መንጋላከ ላከ ፈጀዐለሁም ከዐስፍ መእኩል ተበልቶ እንደተተወ ወይም ደግሞ ወና እንደ ቀረ እህል ወይም የእርሻ ቦታ ነው። አላህ አዘወጀል እንደዛ እንትን ያደረጋቸው ያወደማቸው ነው። አላህ አዘወጀል። በጣም የሚገርመው ነገር ይህ ክስተት የተለያዩ ይሄ አለማዊ የታሪክ ጸሐፊያን ሳይቀሩ ጠቅሰውታል። ግን ምንድን ነው ይህን ታሪክ ሄደው ሄደው ሲያዩት አብርሃ የተለያዩ በርካታ ሰራዊቶችን ይዞ ወደ መካ እንደተንቀሳቀሰ ያምናሉ። ሰራዊቱም እንደጠፋ ያውቃሉ። ግን የአላህን ተአምር መቀበሉ አሳማኝ አልሆን ብሏቸው ምን የሚል ምክንያት ሰጡ? ሰራዊቱ የጠፋው በወረርሽኝ ነው አሉ። ሱብሃነላህ። ምን መካድ ብለምን ያስፈልጋል? በወረርሽኝ አይደለም። አላሁ አዘወጀል ያንን ሰራዊት ድምጥማጡን ያጠፋው የወፍ መንጋ በመላክ እያንዳንዷ ወፍ ደግሞ ሰራዊቶች ላይ ጠጠርን በመጣል ነው እንዲ ወድሞ ያደረገው ይህም ደግሞ ከአባል ለመጠበቅ ሲባል ረሱ በተወለዱበት ዓመት ላይ ነው። በወረርሽኝ ነው የጠፉት የሚለውን ራሱ እንቀበለው ቢባልም አሁንም የአላህ ታምር ከመሆን የሚያግደው ነገር የለም። ምክንያቱም አላህ አዘወጀል ከፈለገ ጠላቱን በወፍ መንጋ ያጠፋል፣ ከፈለገ በወረርሽኝ ያጠፋል፣ ከፈለገ በተለያዩ በማዕበል ያጠፋል፣ በንፋስ ያጠፋል። ኢላ አኽሪ የተለያዩ እብሪተኞችን ያጠፋበት የራሱ የሆኑ መንገዶች አሉት፣ ጥበቦች አሉት ያም ሆነ ይህ እነዚህ ሰራዊቶች የጠፉበት ተጨባጭ የአላህን ተአምር ያየንበትና ካዕባ የተጠበቀበት ረሱል ሰለላሁ ዐለይሂ ወሰለም የተወለዱበት ዓመት ላይ ነው። ይሄ ልዩ ክስተት በተፈጠረበት ዓመት ላይ ነው ረሱል ሰለላሁ ዐለይሂ ወሰለም የተወለዱት የሚለውን ቁም ነገር እንድንጨብጥ ተፈልጎ ነው እዚህ ላይ የተነሳው። ከእረፍት በኋላ ስለምንመለስ እንዳትርቁ። ወማ አርሰልናከ ኢላ ረሕመተን ሊልዓለልሚን። ቢስሚላሂ ረሕማን ረሒም። ውድ ተመልካቾች ከእረፍት በኋላ በድጋሚ ተመልሰናል። ከእረፍት በፊት ያየነው ሀሳብ ረሱል ሰለላሁ ዐለይሂ ወሰለም የተወለዱት መካ ውስጥ በዕለተ ሰኞ መሆኑን እና እንዲሁም ደግሞ የተወለዱበት ዓመት አመል ፊል የዝሆኑ ዓመት ተብሎ በሚታወቀው ዓመት ላይ መሆኑን አይተናል። ያው ይህን ስያሜ የሚያገኘበት ምክንያት አብረሃ ሰራዊቱን ይዞ ከዕባን ለማፍረስ በሚመጣበት ጊዜ አላህ አዘወጀል ይህን ሰራዊት ያጠፋበት ዓመት ስለሆነ የዝሆኑ ዓመት በሚል ታወቀ። ከሰራዊቱ ጋር ዝሆኖች ስለነበሩ በመቀጠል የምናየው ረሱልን ስ ሰለም ማን ያጠባቸው የሚለውን ነው። ወአርባዓቱ ባዕደ ኡሚሂ ከእናታቸው በመቀጠል ረሱልን ስ ሰለም አጥብታለች። ስወይበቱ አልአሰድያ አልአስለሚያ ይቅርታ፣ ስወይባ የተባለች ሴት ረሱልን ስለ ላ ሰለም አጥብታለች። ስለዚህ የጠቢ እናት ናት ማለት ነው። ረሱል ላ ለም የጠቢ እናት ነች። ስወይባ ደግሞ እንደ ጸሐፊው አቋም ኻዲመቱ ዐሚ አቢ ጣሊብ ይላሉ። ይሄ እንኳን እንደ እንትን በመረጃ ከመረጃ አኳያና በርካታ የሲራ መጽሐፎችን ስናይ መርጁህ ወይም ደግሞ ደካማ የሆነ አቋም ነው። ኻዲመቱ ዐሚ አቢ ጣሊብ ስወይባን ረሱ ለም አም አጎት የሆነው የአቡጣሊብ አገልጋይ ነች ነው የሚሉት። የአቡ ጣሊብ ሰት ሆን የአቡለሀብ አገልጋይ ነች ስወይባ። ያም ሆነ ይህ ዋናው እዚህ ጋር የሚፈለገው ቁም ነገርና እንድናውቀው የሚገባው ትምህርት ምንድን ነው? ስወይባ የረሱል ስ ለም እናት መሆኗን ረሱልን ለም ማጥባቷን ማወቃችን ነው የሚፈለገው። የአቡ ጣሊብ ወይስ የአቡ ለሀብ አገልጋይ ነች ቢለው ብዙም የሚያሳስብ አይደለም። ሱመ ሐሊመቱን ሳዕድያ ከተወይባ በመቀጠል ደግሞ ሐሊማ ነች። ረሱልን ሰለላሁ ዐለይሂ ወሰለም ያጠባቸው ሐሊማ። ረሱልን ሰለላሁ ዐለይሂ ወሰለም አጥብታለች። ሰፊ የሆነ ታሪክ አለው። እንዴት ነው ወደ ሐሊማ የደረሱ? ሰለላሁ ዐለይሂ ወሰለም ምን ያህል ዓመታት ቆዩ? በኑ ሰአድ የሚባል መንደር ላይ ነው። እዛ መንደር ላይ የነበራቸው ውስጥ ቆይታ ምን ይመስል ነበር የሚለው እንግዲህ በቀጣዩ ሲራ ኪታብ ላይ በስፋት የምናዩ ይሆናል። ኢላ አን በለገ ዑምሩሁ አርባ ሰነዋት አራት ዓመት እስኪሞላቸው ድረስ የጥቢ ሌላኛዋ እናታቸው የሆነችው ሀሊማ ጋር ቆይታ አድርገዋል። ወደ ከዚህ በኋላ ነው ዳግም ወደ እናታቸው የተመለሱት። ምክንያቱም ሀሊማ ጋር በነበራቸው ቆይታ አንድ የተፈጠረ አስደንጋጭ ክስተት ነበር። እሱ ምንድነው? ይሄ ሀዲተ ቱሸክሳ ሰድር ወይም ደግሞ ልባቸው ተሰንጥቆ በጅብሉ አማካይነት ውስጣቸው ላይ ያለውን ቆሻሻ አውጥቶ ለነቢይነት ማዕረግ እንደታጩ የሚያሳይ ጥቆማ መሆኑ ነው። እንግዲህ ረሱሉ ሰለም ከልጆች መሀል እየተጫወቱ ተነጥሎ ተወስደው ይህን ክስተት እንዲያዩ መደረጉ ረሱ ላ ሰለም ለተለየ ነገር እንደታጩ የሚያሳይ ነው። ይህ ቢሆንም ጉዳዩ በጣም ያስደነግጥ ነበረ እና ሀሊማ በመደንገጥ እንግዲህ ረሱል ስ ሰለም ወደ እናታቸው አሚና መመለስ አለብኝ በሚል የአራት ዓመት ልጅ እያሉ ወደ እናታቸው አሚና ተመለሱ ማለት ነው። ይህን ይመስላል እንግዲህ። እስካሁን ያየነው ትምህርት በጥያቄ መልኩ እስካሁን ያነሳናቸውን ሀሳቦች ለማስታወስ እንሞክራለን። የመጀመሪያው ጥያቄ መታ ውሊደ ረሱሉላህ ሰለላሁ ዓለይሂ ወሰለም፣ የአላህ መልእክተኛ መች ተወለዱ? ቀኑ፣ የተወለዱበት ወር እና የተወለዱበት አመት ምን በመባል ይታወቃል? ሁለተኛው አይነ ውሊደ የት ነው የተወለዱት? ረሱል ሰለላሁ ዓለይሂ ወሰለም ሶስተኛው ጥያቄ ሊማዛ ሱሚያ ዓሙ ዊላደትሂ ዓመል ፊል የተወለዱበት አመት የዝሆኑ አመት በመባል የሚጠቀሰው ለምንድን ነው? የመጨረሻው ጥያቄ መን አርባዓትሁ ባዕደ ኡምሄ ከእናቱ በኋላ የረሱል ስ ሰለም ያጠባቻቸው ማን ነች? እነዚህን ጥያቄዎች መመለስ ከቻለን የዛሬው ትምህርት በደንብ ገብቶናል ማለት ነው።

ስወይባ ነች። ከስወይባ በመቀጠል ሱመ ሐሊመቱ አሳዕድያ ሐሊማ የተባለችው ሴት ነች። ረሱሉ ሰለላሁ ዐለይሂ ወሰለም ከስወይባ በመቀጠል ያጠባቻቸው ይሄን ይመስላል። እንግዲህ እስካሁን ያየነው ትምህርት፣ ቀጣዩ ትምህርት ገጽ 12 ላይ ነው ያለው ወፋቱ ኡምሂ ወሐዛነቱሁ የእናታቸው አሟማት ምን ይመስላል የሚለውንና እንዲሁም ደግሞ ከእናታቸው ሞት በኋላ እሳቸውን ተንከባክቦ ያሳደጋቸው ማን ነው የሚለውን እናያለን። ባለፈው ትምህርታችን ላይ እንዳየ ነው የረሱል ስላ ስለም አባት አብዱላህ ብን አብድልሙጠሊብ የሞቱት ረሱል ላ ስለም ሳይወለዱ እናታቸው ሆድ ውስጥ አሚና ሆድ ውስጥ እያሉ እንደሆነ አይተናል። ዛሬ ደግሞ የእናታቸውን ሞት እንመለከታለን። ትውፍየት ኡሙሁ ሰለ ላሁ ሌ ወሰለም

እናታቸው ደግሞ የስድስት ዓመት ልጅ እያሉ ሞቱ። ጥሩ ጊዜ አሳለፉ የሚባሉት ረሱል ስለም ሁለት ዓመታትን ብቻ ነው ከእናታቸው ጋር ከአራት ዓመት እስከ ስድስት ዓመት ማለት ሁለት ዓመታትን ነው በስፋት ከእናታቸው ጋር ያሳለፉት። የመጀመሪያዎቹን አራት ዓመታት ከጥቢ እናታቸው ሐሊመቱ ሳዕድያ ጋር ነው ያሳለፉት። ወቀድ ዘሃበት ኢለል መዲነቲ ወደ መዲና ተጓዘች። እናታቸው ከመሞቷ በፊት

እንዲሁም ደግሞ አንዳንድ የሲራ ጸሐፍት እንደሚሉት ኡሙ አይመን የተባለችውም ሀበሻዊ አገልጋያቸውም አብራቸዋለች። የአብደላህን የረሱ ላ ስለም አባት ረሱ ላ ስለም ከመወለዳቸው በፊት የሞተውን አባታቸውን ቀብር መዲና ይህን ዚያራ አጠናቀው ረሱ ላ ስለምን ይዛ፣ እንዲሁም ደግሞ የረሱ ላ ስለም አያት አብዱልሙጠሊብ ጋር ሆነው እየተመለሱ ሳለ መንገድ ላይ ነው የሞተችው ማለት ነው። የስድስት አመት ልጅ እያሉ ወቀድ ዱፊነት ቢል አብዋዕ አብዋዕ የተባለ ቦታ ላይ ነው የተቀበረችው፣ አሚና። አብዋዕ ደግሞ ወህዬ ቀርየቱን አብዋዕ መንደር ነች። የት የምትገኝ መንደር በይነ መካ ወል መዲና መካና መዲና መሀከል ያለች መንደር ነች። እዛ መንደር ውስጥ ነው እንግዲህ አሚና የረሱል ዐለይሂ ወሰለም እናት የሆነችው አሚና የተቀበረችው። ረሱል ዐለይሂ ወሰለም የቲም ሆነው አደጉ ማለት ነው።

አብድላህ እሙ አይመን የአብዱላህ ረሱል ሰለም አባት አገልጋይ እና ካዲም ነበር ካዲማ ነበረች። እሷ ነች ረሱልን ሰለም ከእናታቸው በኋላ ተንከባክባ ያሳደገቻቸው ማለት ነው። ስለዚህ እስካሁን ያነሳናቸውን ሀሳቦች ማስታወሻ እንደያዛችሁ ተስፋ አድርጋለሁኝ። ለግምገማ የሆነን ዘንድ የተወሰኑ ጥያቄዎችን አነሳለሁኝ የመጀመሪያው ጥያቄ መታ ቱውፍየት ኡሙሁ የረሱሉላሂ ሰለላሁ ዐለይሂ ወሰለም እናት መቼ ነው የሞተችው መቼ ነው ሁለተኛው ጥያቄ ሊማዛ ዘሀበት ኢለል መዲና ወደ መዲናስ ለምንድን ነው የተጓዘችው ሶስተኛ ዐይነ ዱፊነት የረሱል ሰለላሁ ዓለይሂ ወሰለም እናት የት ነው የተቀበረችው? ምን የምትባል መንደር ውስጥ ነው የተቀበረችው? መን ሐደነትሁ ባዕደ ወፋቲ ኡሚሂ የረሱል ሰለላሁ ዓለይሂ ወሰለም እናት ከሞተች በኋላ ረሱልን ሰለላሁ ዓለይሂ ወሰለም ተንከባክባ ያሳደገችው ሴት ማን ትባላለች? እነዚህን ጥያቄዎች መመለስ ከቻላችሁ የዛሬውን ደርስ በጥሞና ተከታትላችኋል ማለት ነው። አልኩላሳ የዛሬው ደርስ ማጠቃለያ ያው ለጥያቄዎች መልስ የሚሆን ነው። ትውፍየት ኡሙሁ የረሱ ላ ስለም እናት የሞተችው ወይም ሞታለች፣ ወዕምሩሁ ሲቱ ሰነዋቲን የስድስት ዓመት ልጅ እያሉ ወይም የረሱ ላ ስለም ዑምር እድሜ ስድስት ሲሆን ነው። ወዱፊነት ቢል አብዋ የተቀበረችውም አሚና የተቀበረችውም አብዋ የተባለ መንደር ላይ ነው። ፈሓነቱ ኡሙ አይመን እሳቸውን ደግሞ ተንከባክባ ያሳደገችው ከእናታቸው በኋላ ኡሙ አይመን የተባለችው ሴት ኻዲመቱ አቢሂ የአባታቸው አብዱላህ አገልጋይና ኻዲማ የነበረችው ሴት ነች። ረሱሉን ሰለም ተንከባክባ ያሳደገችው። እንግዲህ ይህንን ከባለፈው ደርስ ጋር አንድ ላይ አጣምረን ነው ሙራጃዕ ማድረግ ያለብን። እስካሁን ያየነው ከባለፈው ደርስ ጋር አንድ ላይ መርጅ አድርገን ስናየው ረሱል ላ ሰለም የዘርግንዳቸው አባታቸው ማን ነው? እናታቸው ማን ነች? የሚለውን አየን። የዘርግንዳቸው ከኢስማኤል ብኑ ኢብራሂም ጋር እንደሚገናኝ አይተናል። እንዲሁም ደግሞ ከቁረሽ ጎሳ መሆናቸውንም አይተናል። አባታቸውም እናታቸው ሆድ ውስጥ እያሉ ሳይወለዱ እንደሞተ አይተናል። እናታቸው ደግሞ የስድስት ዓመት ልጅ እያሉ እንደሞቱ አይተናል። በቀጣዩ ደግሞ የረሱ ላ ሰለም የልጅነት ጊዜያቸው ማንጋራ አደጉ የሚለውን በቀጣዩ ትምህርታችን የምናይ ይሆናል። እስከዛው ድረስ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።